እሩታ እያለቀለክ፣ ለአብርሃም እያለቀለክ። አንዴ እኔ ሩታን አልወዳትም፣ እንደ ከአንተ በላይ አይ የመግማት መግማማት አለው የማማዘናሽ። እንዲያው ማን ይሙት፣ እንዲያው ማን ይሙት እቴት ያ ቤላ ከአንተ የበለጠ አለቅላቅ ያለ እንዲያው ከአንተ የበለጠ ማለት ነው። አንዴ ከአብርሃም አንዴ ከሩታ ስታለቀልቅ፣ የማትጨበጥ ውሃ ሆነ የቀረ ማለት ነው። አንተ አሽቃባጥ ለነገሩ አሁን ጥሩ ስራ ነው፣ ይዛቸው የመጣችሁት ምርጥ መጃጃል ማለት ነው። ጭራሽ እኮ ሽጉጥ እየተደቃቀኑ መጡ ማለት ነው። አሁን በማዳበሪያ ነው ያመጡ፣ ቀጣይ ደግሞ በስክሪን ሳጥን ነው የሚያመጡ። እውነትህን ነው። ለማንኛውም ውዱ ተመልካቾች ላይክሽር ሽር ሰብስክራይብ እያደረጋችሁ እስከመጨረሻው ከኔ ጋር ሁኑ። ሌላው ትላንትና ሩታ እናቷና አባቷ ፕራንክ ባደረገችበት እና እንዲሁም ደግሞ ስጦታ በስጦታ በንበሻበሸችበት ቪዲዮ ጋሽዬ ወሽመጣችን ቁርጥ አደረግሽው ብለው ነበረ። የእሳቸው ንግግር በጣም አነጋጋሪ ሆኗል ማለት ነው። እኔም በጣም የሳኩበትና የተዝናናሁበት ነው። እንደዚህ ፈገግ ብለው ስቀው ትላንትና መጥተው ነበረ። ከዚም በተጨማሪ ደግሞ ብዙዎቹ ያስደሰተ ቪዲዮ ማለት ነው። ብዙዎቹ ልካ ብዙ በሰው ላይ የሚደሰት አለ። በሰው ላይም እንደሚከፋ ሁሉ ማለት ነው። የእውነት የትላንትና የሩታዬ ቪዲዮ ያላስደሰተ የለም። በዛ ልክም ደግሞ ብሶታው ማለት ብሶትን የቀሰቀሰ ቪዲዮ ነው ማለት ነው ውዶችዬ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኑ። አሰላሙ አሌይኩም ወረሕመቱላ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለው። በያላችሁበት ሰላማችሁ አላ ያብዛልኝ። ላላ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሆነው። ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታረጉልኝና ለምታበረታቱኝ እጅግ በጣም አርጌ ከልባ አመሰግናለሁ። አለ አያግብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት በሩታዬና እንዲሁም ደግሞ በቴቴ አቤላና በዩ ነው ማለት ነው ዛሬ የምሰራላችሁ ቤተሰብ። እንግዲህ ትናንትና ሩታዬ የእናቷ የአባቷ ስጦታ ይዛ ወይም ስጦታ ይዛ ሄዳ በስጦታ አንበሻብሻ ነበረ። ስጦታ ከመስጠቷን በፊት ፕራንክ አድርጋ ነበረ፣ እናት አባቷን ማለት ነው። ወደ አዲስ አበባ ሊሄድ ነው ብላ በዛ ላይ ግን የተናገሩት ፕራንክ መሆኑን ከነገረቻቸው በኋላ እናትዮ እንዲህ እርጉዝ ባትሆኝ አራሩጥሽ ነበር ይላሉ። የጭንቀታቸው ብዛት ማለት ነው። እንዲህ ባትሆኝ እጠፈጥፍሽ ነበር እያሉ ማለት ነው። በስስት እያዩት ማለት ነው። እሷም ፈገግታዋ በጣም ደስ በሚል ሁኔታ ፈገግ እያለች እየሳቀች ነበረ ማለት ነው። እውነት ለመናገር በጣም ነው ደስ ያለኝ። ትናንትና የሩታን ፈገግታ የሩታን ደስታ ተመልሶ ሳይ የእውነት በጣም ነው ደስ ያለኝ ማለት ነው። እንግዲህ ደስታችሁ ፈገግታችሁ እስከ መጨረሻ ይሁን ነው ብዬ ዱዓ ማደርገው ማለት ነው። እናም በዛ መካከል ደግሞ እጅግ በጣም አዝናኝና ሳቅን የጫረው ምንድን ነው? የጋሽ ሩታዬና አባት ወሽ መጣችን እኮ ቁርጥ የሚያደርግ ነው አሉ ማለት ነው። እውነት ትላንትና ቲክቶኩ ሙልት ትብል አድርጎት ነበረ። ጋሽዬ ውሽ መጣችን ቆርጥ አደረግሽ እያሉ ማለት ነው። እውነት በጣም እኔ ራሱ ከመዝናናት አልፌ ደንግጫለው። ለመሰላቸው የደነገጥኩት ማለት ነው ቤተሰብ እናት አባቶቻችንን ምናክል ሶሻል ሚዲያ ተጠቃሚ እንደሆኑ ነው ያወቅንበት ማለት ያወቅንበት ቪዲዮ ነው። እኔ ከዚህ በፊትም ብያለው። ጋሽዬ የሚሆነውን ነገር በሚዲያ እከታተላለው ሲሉ የአብርሃም አባት ማለት ነው። የሚሆነውን ነገር እከታተላለሁ ሲሉ ደነገጥኩኝ። ምክንያቱም መጥፎ ነገር ብንሰራ፣ መጥፎ ነገር ብንናገር ለካ ቤተሰቦቻችን በዚህ ልክ ነው የሚያደምጡን ብዬ ማለት ነው ራሴን እስከመታዘብ ድረስ ማለት ነው። አሁንም ትላንትና ጋሽዬ የሩታዬን አባት ወሽመጣችን እኮ ቁርጥ አደረግሽው ሲሉ በቃ ያ ሚዲያ ላይ የሰሙት ነገር ስለሆነ የእውነት በጣም ዘና ብዬበታለሁ፣ ስቄበታለውም ምናክልም ሶሻል ሚዲያ እንደሚ እንደሚጠቀሙ በድጋሚ ተረድቼበታለሁ ማለት ነው። ምድረ ዘረጦ ዝርጥርጥ ማለት ነው። ክፉ ነገር አልናገርም፣ መጥፎም የሚያሳፍር ስራም አልሰራም፣ የሚያሳፍርም ንግግርም አልናገርም። ግን መጥፎ ንግግር የምትናገሩ አሳፋሪ ስራ የምትሰሩ በተለይ በተለይ ይቺ ዘረጦ ዝርጥርጥ እንደ ሄርሜላ አይነት ቆሻሻ ስራ የምትሰሩ ዩቲዩበሮች ተጠንቀቁ። የእውነቴን ነው የምላቸው። የእውነት እናት አባቶቻችሁን የምታስቡ ነገር ከሆነ ቤተሰብ ቢያየኝ ምንድን ነው የሚለው ብላችሁ የምታስቡ የምትጨነቁ ከሆናችሁ እንደዚህ አይነት አስቀያሚና አጸያፊ ቪዲዮ መስራት የለባችሁ ማለት ነው። አያቶቻችን፣ አባቶቻችን፣ እናቶቻችን ቁጭ ብለው እያዩን ነው እያዩን ነው ማለት ነው እና ተጠንቀቁ ነው የምለው በዚህ አጋጣሚ ማለት ነው። እናም ትላንትና እንግዲህ የሩታየ የእውነት ብዙዎቹ ያስደሰተ እጅግ በጣም በቃ እኔ ከምነግራችሁ በላይ ነው። ብዙ ሰው ነው ያስደሰተ የሩታ ትላንትና እንደዛ ፈገግ ብላ ቤተሰቦቿን ስጦታ በስጦታ አድርጋ ማስደሰቷ የብዙዎቹ ደስታ ጭሯል ማለት ነው። ረጅም ዕድሜ ከጤና ጋር በድጋሚ ለእናት ለአባትሽ ተመኝቻለሁ ማለት ነው። የእውነት ብዙዎቹ የተደሰቱበት ማለት ነው። ለካ ሰው በዚህ ልክ ለሰው ይጨነቃል በዚህ ልክ የሰውን ያስባል ማለት ነው። እና ስመኘ የነበረው ስጓጓለት የነበረው መቼ ነው ከቤተሰቦቿ ተጨምራ እንደዚህ የምትደሰተው ስል የነበረው ዛሬ ሆኗል ብሎ ብዙዎቹ ለካ በዚህ ልክ ለሩታ ያስባሉ ማለት ነው። እድለኛ ነሽ ሩታዬ ማለት ነው። አሁንም ወልደሽ ልጅሽን ለመታቀፍ ለመሳብ ያብቃሽ ነው የምለው ማለት ነው። በዛ ልክ ደግሞ ልክ እንደኔ ብሶታዊ ይሆናሉ ማለት ነው እና የኔ የኔ እናት አባት ኖረው እንደዚህ አቅፌ በሳምኩ፣ የኔ እናት በኖረችና እንደዚህ ስጦታ በሰጠዋት ብለው ብዙዎቹ ብዙዎቹ ደግሞ ብሶታቸውን ገልጸዋል ማለት ነው፣ ከእኔም ጭምር ማለት ነው። በተለይ በተለይ ስደት ዓለም ላይ ያሉ እህት ወንድሞቼ ናቸው እንግዲህ። ለሞቱት እናት አባቶቻችን አላቸው ነተፍርዶስን ይወፍቃቸው፣ አይዟችሁ፣ ጠንክሩ። እንግዲህ ላሉትም ደግሞ እናት አባት አላህ ረጅም እድሜ ከጤና ጋር ይስጥልን ነው የምለው ማለት ነው። የእውነት አንዳንድ ጊዜ የሆነ ነገር ስታዩ ብሶታዊ ነው የምትሆኑት ማለት ነው። እና ብዙዎቹም እኔ ኮመንት ላይ ጽፈዋል እኔም እኮ አባት ያጣሁት ስደት ነው እኔም እኮ እናቴን ያጣኋት ስደት ነው ብለው የጻፉልኝም አሉ ማለት ነው። ነን ለመናገር ስደት ላይ ሲሆን ደግሞ እጅግ በጣም ከባድ ነው ከምነግራችሁ በላይ ማለት ነው። ለዘላለም ሀዘኑ ከውስጣችሁ የማይወጣ ማለት ነው። እናም ስደት ላይ የምትኖሩ እህት ወንድሞቼ አይዟችሁ ነው፣ አላህ ያጠንክራችሁ ነው የምለው ማለት ነው። ለካ እኔም ብቻ አይደለሁም ብዙዎቹ ብሶት አለባቸው ወይ፣ ለካ ብዙ ሰው ሀዘንተኛ ነው ወይ፣ ለካ ውስጡ ቆስሏል ወይ በሀዘን ብዬ የተረዳሁበት ቀን ነው ትላንትና ማለት ነውና። አይዟችሁ ነው የምለው ማለት ነው ወዶችዬ። ሌላው እንግዲህ ወደ አቤላ ማለት ነው። አቤላ እንግዲህ ትላንትና፣ በዚህ ሰሞን እንግዲህ በአርትፊሻል ሽጉት ደግሞ መደቃቀን ጀምረዋል። በቡቹ ነበር የተጀመረውን ደግሞ ወደ እቴቴ አቤላ ዞሮ እንግዲህ እንትናን እዩን አንዴ ወደ አብርሃም አንዴ ወደ ሩታ ታሽቃብጣለ ምናምን እያለው ነበረ ማለት ነው። እንዲ እውነቴን ነው የምልህ፣ ከአንተ የበለጠ አሽቋላጭና አሽቃባጭ የለም። አንተ ነው የምታለቀልቀው። አንተ ማለት እኮ የገበታ ውሃ ይበሉ፣ በቃ የገበታ ውሃ እኮ ነው። አንዴ ወዝ ወደዚህ ትላለ፣ አንዴ ወዝ ወደዛ ትላለ ማለት ነው። አትጨበጥም ወይስ የራስህ ስራ ነው? ሎዴንሶች እየነገርክ የነበረው ማለት ታለቀልቃለ። ከአንተ የበለጠ አለቅላቅ የለም። ከሩታ ነ ሲሉ አትቀመጥም ሩታ ጋር ሮጥ አብርሃን ጋር ትሄዳለህ ማለት ነው። ከአብርሃም ነህ ሲሉ ሌላ ቦታ ታሽቃብጣለህ ማለት ነው። ሶ እዩ ትክክለኛ ነገር ነው እየተናገረ ያለው ማለት ነው። ለቀቅ አድርገው እዩ ያለህ። አንተ ሩታ ብትወዳህ ኖሮ ከትዳሮ አታፋታትም ነበር ነው ያለህ ማለት ነው። እውነቱን ነው፣ ትክክል ነው። ያው በድራማችሁ ቢሆንም ያው እንደ ሀሳብ እንደ አስተያየት ስንናገር ያው ትክክል ነው። አንተ የሰራው ስራ እኮ የሚያፋታ ነው ማለት ነው። ከማፋታትም አልፎ ሴት ልጅን የሚያሸማቅቅ ሴት ልጅን የምትሰደብበት ሩታ እንድትሰደብ እኮ ነው ያደረገው ማለት ነው። እናንተ ወደን ስማያውቀው ትልቅ ሚስጥር አለ አብርሃም የሚያውቀው እናንተ ጋር ቢመጣ ወይም ደግሞ ለእናንተ ብንነግራችሁ ሌላ ችግር ነው የሚፈጠረው እያልክ የሩታ ስም ስታጠፋ የኖርክ ሰው ነው እኮ። አሁን ሙድ እያያስክ ያለ እውነት ለመናገር በኛ ነው። ምክንያቱም አንተ ታሽቃብጣለህ፣ አንዴ ከአብርሃም አንዴ ከሩታ ጋር ስላለ ማለት ነው ማይገባን መሰለህ እንዴ?